ምንድን ነው የሚለው? አላህ ነው የሚለው። አላህ በል መጀመሪያ፣ አላህ ነው እንጂ አላህ አይባልም ማለት ነው። ምን አለ አላህ ስብሐነሁ ወተዓላ አርሽን ሳይፈጥር በስተፊት የት ነበር ብለው ይጠይቃሉ። አላህ ስብሐነሁ ወተዓላ አርሽን ሳይፈጥር በስተፊት የት ነው የምትለው? ምን አገባህ ይላል ማለት ነው። ይሄ ነው እንግዲህ አስተምሮታቸው። አርሽን ሳይፈጥር በስተፊት የት ነው ሲሏቸው፣ የት ነበር ሲሏቸው፣ ምክንያቱም አሁን ቦታ ስለሰጡ ይህን ጥያቄ የሚጠይቋቸው ነው ምንድን ነው፣ አሁን ቦታ ስለሰጡት አርሽ ላይ ነው ብሎ ቦታ ስለሰጡት፣ ያለ ቦታ ሲሉ ያለ ቦታ የሚሉትን ሰዎች ደግሞ ተቃውሞ ስለሚያደርጉ እንዴት ብሎ ያለ ቦታ ስለሚሉ ያለ ቦታ እንድቦ ይኖራል ስለሚሉ ይህን ጥያቄ ያቀርቡላቸዋል ማለት ነው። አላህ አርሽን ሳይፈጥር የት ነበረ? ቦታ የሚያስፈልገው ከሆነ አርሽን ሳይፈጥር የት ነበረ ብለው ሲጠይቋቸው ምን አገባህ፣ ምን አገባኝ ብለው ይመልሳሉ ማለት ነው። ወላኪን ግን ግልጽ የሆነ ሐዲስና ቁርአን አለ የለም አርሽን ሳይፈጥር በስተፊት አላሁ ስብሃነወተዓላ ለመኖሩ ማስረጃ ነበረ ኮ ግን ያ እምነታቸውን ስለሚያበላሽባቸው መጥቀስ አይፈልጉም። መጀመሪያ ቁርአን ላይ ስንሄድ ህወል አወሉ ይላል። አወ ወለአሩ ይላል። ህወል አወሉ ማለት እሱ የመጀመሪያ ነው፣ አላሁ ስብሃነወተዓላ ለመኖሩ ጅማሪ የለውም ማለት ነው። አርሽሳ ጅማሪ ያለው አርሽ ፍጡር ነው። አቅጣጫ ፍጡር ነው። ጅማሪ ያለው ነገር ነው። አላሁ ስብሐነው ተዓላ እሳ ጅማሬ የለውም። ወልአወሉ እሱ የመጀመሪያው ነው ለመኖሩ ጅማሬ የለውም ማለት ነው። ወልአኸሩ የመጨረሻውም ነው ይላል። ወዛሂር ወልባጢን ይላል ማለት ነው። እንግዲህ አላሁ ስብሐነው ተዓላ መጀመሪያም መጨረሻም ነው ሲባል እዚህ ጋር ምን ማለት ነው? ስለዚህ ከእሱ ውጪ የለም ነበር ማለት ነው። ያለ ቦታ ያለአቅጣጫ የነበረ ጌታ ነው ማለት ነው። ቦታ አቅጣጫ ፍጡር ነው። ሁለተኛ ልጨምረላችሁ፣ ይሄ የከፈትኩላችሁ አልኢማም አልብኻሪ ሶሒሓቸው ላይ የዘገቡት ሐዲስ ነው።

ስለ ሃይማኖታችን ልንማር ወሊነስ አለከ ልንጠይቅህ ህድ ሞ አነ አወሊ ሀዘል አምሪ ማካን። እንግዲህ የመጀመሪያው ፍጡር ምን እንዲሆነ የዚህ ከውን ማለት ነው። የመጀመሪያው ፍጡር ምን እንዲሆነ ልንጠይቅህ እንዲሁም ስለ ሃይማኖታችን ልንማር ነው መጣ አሏቸው። ነቢዩን ዓለይህ እሷላት ወሰላም ሁሉንም ነገሯቸው ማለት ነው። ወለም የኩን ሸይን ቀብለሁ ከሱ በስተ ፊት ምንም ነገር አልነበረም አሏቸው ማለት ነው። ሱብሓነላህ ተመልከት እንግዲህ አላህ አርሽን ሳይፈጥር በስተ ፊት የት ነው ሲል፣ ሁሉንም ሳይፈጥር ያለቦታ አቅጣጫ የነበረ ጌታ ነው ብሎ መመለስ ነበረ። ካነ ላሁ አላ ነበር ወለም የኩን ሸይን ቀብለሁ ከሱ በስተፊት ምንም አልነበረም ብለው መልስ ነበረው። እነሱ ግን እምነታቸውን ስለሚያበላሽባቸው ለመኖሩ ቦታ ያስፈልገዋን ስላሉ ለመኖሩ አቅጣጫ ያስፈልገዋን ስላሉ ይህን ሀዲስ በሀዲስ መመለስ አይፈልጉም ማለት ነው። ካን አላህ ነበረ፣ ወለም የኩን ሸይኡን ቀብለሁ ከአላህ በስተፊት ምንም አልነበረም። ቦታ አልነበረም፣ አቅጣጫ አልነበረም፣ ፍጡር ስለሆነ ማለት ነው። አላህ ቦታ ሳይፈጠር ነበረ፣ አቅጣጫ ሳይፈጠር ነበረ። ስለዚህ ለመኖሩ ቦታ ያስፈልገውም፣ ለመኖሩ አቅጣጫ ያስፈልገውም ማለት ነው። አሏቸው እና ነብዩ አለይሂ ሰላቱ ሰላም ምን አሉ? ወካነ አርሽሁ አርሽ የሚባለው ነበረ፣ አለልማኤ ከውሃ ላይ ነበር አሉቸው። ሱመ ከለቀ ሰማዋቲ ወል አርዱ እንግዲህ አያችሁ የመጀመሪያው ፍጡር ውሃ፣ ከዛ ቀጥሎ አርሽ ተፈጠረ ማለት ነው። ብለው ነብዩ አለይሂ ሰላቱ ሰላም ስለ ሃይማኖታቸው ልንማር ብለዋቸው ነበረ። ስለ ሃይማኖታቸው አላህ ነበረ፣ ምንም ሳይኖር አሏቸው። እንደገና ደግሞ ልንጠይቀህ ነው የመጀመሪያውን ፍጡር ብሏቸው ነበር። የመጀመሪያው ፍጡር ውሃ ነው፣ ከዛ ከውሃው ላይ አርሽ ተፈጠረ፣ ከዛ በኋላ ስመ ከለቀ ሰማዋቲ ወልአርዶ ሰባትን መሬት ሰባትን ሰማይ ፈጠረ አሏቸው። ነቢዩ አለ ሰላት ወሰላም። እንግዲህ ይህን አይነት ቁርአንም መልስ እያለ ሐዲስም መልስ እያለ መመለሳይፈ ምን አገባን፣ ምን አገባን ይላሉ ሁላቸው ማለት ነው። ይህ ምንድነው? አይ ቦታን ሳይፈጥር አቅጣጫን ሳይፈጥር ያለ ቦታ ያለ አቅጣጫ ነበር ቢሉ ከፈጠረ በኋላ ይሄማ ለመኖሩ ቦታ አለው ስላሉ እኮ ነው። ለመኖሩ አቅጣጫ አለው ስላሉ ያበላሽባቸዋን። ይሄ አሀ ለመኖሩ አቅጣጫ አለው አቅጣጫ ያስፈልገዋል። ያለ አቅጣጫ ከሆነ እንዲህ ብሎ ነው እያሉ ስለሚሞግቱ በዚህ ሐዲስ መመለስና በቁርአኑ መመለስ አይፈልጉም ማለት ነው። እና እንደዚህ ናቸው። ወባረከላሁ ፊኩም። መቼም ሀቅን ሀቅ ብለን የምንቀበል አላህ አድርገን ሀቅን እንጂ ሰዎችንም የማንከተል አላህ አድርገን። ወሰላም ወሰላሙ አለይኩም ወራህመቱላሂ ወበረካቱ።